ጤና ይስጥልን፣ ውድ የፋኖ ዳይሊ ቤተሰቦች አርማሽ ተመልካቾቻችን፣ እንደምናመሻችሁ። ከአመሻሽ የፋኖ ዳይሊ የመረጃ ሰዓት ላይ ነው የምንገኘው። ዋና ዋና የምንላቸው መረጃዎች አስቀድመን እንገራችሁና በዝርዝር እያስደመጥናችሁ እንቆያለን። እናንተም የዩቲዩብ ቻናላችንን ላይክችና ሰብስክራይብ በማድረግ እንድትጀምሩና ዝርዝር መረጃዎችን እንድታደምጡ በአክብሮት እንጋብዛችኋለን። ከሰሞኑ በመቀለ የሚገኘው ሰማዕታት ሐውልት አካባቢ ቆመው የፋኖ አባላትን በሚል እየተናገሩ ምስላቸውም የተሰራጨ ወጣቶችን አስመልክቶ የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ማስተባበሪያ መግለጫ ሰጥቷል። በዝርዝር እናስደምጣቸዋለን። የአማራ ፋኖ ብሔር ኃይል በጎጃም ቀጠና የ24 ሰዓት አበይት እውነቶችን በተመለከተ ዝርዝር መረጃዎች የወጡ ሲሆን፣ የጎጃም ቀጠና 9 ሳሙኤል አውቀ ክፍለ ጦር አርንዛው ጎንቻ ብርጌድ ሰኔ 10 ቀን በ3 ቦታዎች ለአስጨራሽ ውጊያ ሲያደርግ ከርሞ በርካታ ድሎችን አስመዝግቧል። የዳንግላ ወረዳ ጊሳ ከተማ በጠላት ላይ በተወሰደ እርምጃ ከተማውን ለቆ ወጥቷል። በርካታ የጠላት ኃይል ከይሃዶ እየወጣ ወደ ፋኖ እየተቀላቀለ ነው። እነዚህን ዝርዝር መረጃ ይዘናል። በመላው አማራ የጠላትን ኃይል ስቦ ማስከዳቱ ተጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔር ኃይል የዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ ፋኖ አብነት ሞላ ይህንን በተመለከተ ዝርዝር መረጃ አጋርቶናል። ወደ እናንተ ጆሮ እናደርሰዋለን። የአሜሪካ ጦር ኢራን ሊገባ መሆኑን ተከትሎ የአሊ ሐሜኒ ማስጠንቀቂያም ዓለምን እያነጋገረ ነው። እናስደምጣቸዋለን። ወደ አድማጭ ተመልካቾቻችን እነዚህ መረጃዎች በዝርዝር እንነግራቸኋለን። እናንተ ማብራችሁን እንድትቆዩ አክብሮታዊ ግብዣችን ነው። ቀዳሚ ካደረግነው መረጃ እንጀምራለን። ከሰሞኑ በመቐለ በሚገኙ ሰማዕታት ሐውልት አካባቢ ቆመው የፋኖ አባላትንም በሚል የተናገሩ ምስላቸው የተሰራጩ ወጣቶች ትግሉን ክደው ከወጡ አንድ ዓመት ያለፋቸው ናቸው ሲል የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና አስታውቋል። ድርጅቱ ገዢው የብልጽግና ቡድን ከትግል ከድተው የወጡ ልጆችን በመጠቀም በነይታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሀስተኛ የሚዲያ ዘመቻ ለማሳካት እየተንቀሳቀሰ ነው ሲል ገልጿል። መቀለ በሚገኘው የስማዕታት ሐውልት አካባቢ የቆሙ ወጣቶች የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የምስራቅ አማራ ኮር ሁለት ዞን ብላምባ ክፍለ ጦር አባል መሆናቸውን በመጥቀስ ስለተደረገ ልና አቀባበልና እንክብካቤ እናመሰግናለን በሚል መልእክት ሲያስተላልፉ በተንቀሳቃሽ ምስል ተቀርጾ ሰሞኑን በማኅበራዊ ሚዲያ እየተዘዋወረ ይገኛል። ይህንም በሚመለከት በህዝብ ግንኙነት መምሪያው በኩል የወጣው ጋዜጣዊ መግለጫ እንደሚያስረዳው ከሆነ የማረፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና ከሰሞኑ ምስላቸው በማኅበራዊ ሚዲያ እየተዘዋወረ የሚገኙ ወጣቶች ትግሉን ክደው ከወጡ አንድ ዓመት ያለፋቸው ናቸው ብሏል። ከሰሞኑ ወጣቶች በመቐለ ሰማዕታት ሐውልት አካባቢ ቆመው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ኮር ለዞ ብላምባ ክፍለ ጦር አባል ነን በሚል ያስተላለፉትን ተንቀሳቃሽ ምስል ተመልክቼዋለሁ ያለው ድርጅቱ አሁን ላይ ወጣቶቹ በተንቀሳቃሽ ምስሉ ላይ የገለጹት ተቋም አባል አለመሆናቸውን ጠቅሶ ትግሉን ክደው ከወጡ ከአንድ ዓመት በላይ እንደሆናቸው አስታውቋል። የአማራ ፋኖ ብሔራዊ ኃይል በወሎ ቤተ አማራ ቀጠና በሕዝብ ግንኙነት መምሪያው በኩል ባወጣው መግለጫ ኦህዴድ መሩ የብልጽግና ቡድን ከአማራ ሕዝብ ጋር እያደረገ በሚገኘውና ሁለተኛ ዓመቱን ባስቆጠረው ጦርነት በአውደ ውጊያ በፖለቲካ በሚዲያና በዲፕሎማሲ የሽንፈት ጽዋን ተከናንቧል ያለ ሲሆን አገዛዙ አሁን ላይ ከህዝብ ከዘረፈው ሀብት ከፍተኛ ብጀት በመመደብ ፋኖን ከህዝብ መነጠል በሚል ስትራቴጂ ነድፎ ትግሉን የከዱና ከትግል ሜዳ የራቁ ፋኖ መሳዮችን በመሰብሰብ የስም ማጥፋት ዘመቻ ከፍቶ እየተንቀሳቀሰ ነው ብሏል። ድርጅቱ አክሎም ገዢው የብልጽግና ቡድን ከትግል ከርተው የወጡ ልጆችን በመጠቀም በነጌታቸው ረዳ አማካኝነት በትግል ሜዳ ማሳካት ያልቻለውን በሐሰተኛ ሚዲያ ዘመቻ ለማሳካት በሰፊ የተንቀሳቀሰ መሆኑ በመጥቀስ ስለሆነ ማህበረሰቡ ከሰሞኑ በተሰራጨው ወደፊትም በአገዛዙ በኩል ሊሰራጩ የሚችሉ መሰል ድርጅቶች የሐሰተኛ ዘመቻው አካል መሆናቸውን እንዲገነዘብ እና እንዳይዘናጋ እናሳስባለን ብሏል። የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና ባወጣው መግለጫ በዚህ ወደ ጎጃም ግንባር መረጃችን ነው የምንሸጋገረው። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና በ24 ሰዓታት ውስጥ የከወናቸውን አበይት ሁነቶች አስመልክቶ ባወጣው መረጃ የጎጃም ቀጠና 9ኛ ሳሙኤል አውቀ ክፍለ ጦር አረንዛው ጎንቻ ብርጌድ ሰኔ 10 ቀን በሶስት ቦታዎች ለአስጨራሽ ውጊያ አድርጎ በግንዶን ከተማ ቴክኒክ የወታደራዊ ካምፕ ድረስ ዘልቆ በመግባት እና ከሶማ ብርጌድ ፈለገ ይናጭ ሻለቃ ጋር በመተሳሰር ጠላትና የቀጡ ቅጣት ስለመቅጣቱ በዚህም ከፍተኛ ወደ ውጊያ ሽንፈትን የተከናነበው ያገዛዞ ወንበር ጠባቂ ስብስብ በዙ 23 እና በሞርተር ንጹሐን ሲደበድብ ቢውልም 14 የጥላት ኃይል ሲደመሰስ ስድስት ከባድ ቁስለኛ በማድረግ የሰዋልና የቁሳዊቼ ይሰራን እንዳስተናገዱበት ገልጿል። ከዚህ ጋር ተያይዞ እንዳለ እሸቴ የተባለ አባቱ በሚኒሻነት የሚያገለግል ኦፒ በመሆን ሞርተር ሲያስጠል እጅ ከፍንጅ መያዝ ስለመቻሉ መረጃ ደርሷል። የአባ ኮስተር ብርጌድ ያልታወቁ ኃይሎች ታሪክ የቀድሞው የቢቸና ከተማ ሚልሻ ጽህፈት ቤት ኃላፊ፣ አሁን በአገዛዙ ስርዓት የቢቸና ከተማ መዘጋጃ ቤት የስራ ሂደት አስተባባሪ እና የመንግስቱ ታማኝ አገልጋይ ቀንደኛ ባንድ አውቃ አበበም ለእጀባና ለአንዳንድ አንድ ተልእኮዎች ይጠቀምበት የነበረው የቀድሞ ልዩ ኃይል ምልስ የነበረ ልጁን ጨምሮ በቢቸና ከተማ 05 ቀበሌ መውጫ አስፓልት ዳር ላይ ሰኔ 10 ቀን 2017 ዓ.ም ከምሽቱ ከመሽቱ 3 ሰዓት በማራፋኖ ቢራ ኃይል በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር የአባ ኮስተር ብርጌድ አባላት እርምጃ እንደወሰዱበት በቀኑ የመረጃ ሰዓታችን መዘገባችን አይዘነጋም። በዳንግላ ወረዳ ጊሳ ከተማ የነበረ የጠላት ጦርም ስለመበተኑ እንዲሁ መረጃውን አድርሰናቸዋል። ሰኔ 9 2017 የማራፋኖ ብሔራዊ ኃይል ጎጃም ቀጠና ጥምር ጦር ዳንግላ ከተማ ላይ በሰራው አስደናቂ ኦፕሬሽን የተደናገጡ የጠላት ጦር ከአመራሮቹ ጋር ባለመግባባት ልታስገድል ነው በማለት እርስ በርሱ እየተታኮሰ ጊሳ ከተማ ከተማን በመልቀቅ ተበታትኖ ወደ ቻግኒ ከተማና ወደ ፅርጊ ወደ ተባለ ቦታ ተበታትኖ ስለ መሄዱ ተሰምቷል። በተያዘ ከፍተኛ ኪሳራ የደረሰው በዳንግላ ከተማ ብልጽግና ቡድን የከተማውን ወጣት እየደበደበና በገፍ ያስ እየተሰረ ይገኛል ሲሉ የመረጃ ምንጮች ገልጸዋል። የጠላት ኃይል ከየአህዳቸው እየከዱ የፋኖን ኃይል መቀላቀላቸውን በተመለከተ ወጣት ፋሲካው ቀናው ከአድማ ብተና ወደ ማረፋኖ ብሔራዊ ኃይል በጎጃም የተቀላቀለ ሲሆን ጋንታ መሪው ላይ እርምጃ በመውሰድ ሁለት ክላሽ ከነ ሙሉ ትጥቁ በመያዝ ወደ ማረፋኖ ብሔራዊ ኃይል በጎጃም ቀጠና አንደኛ ክፍለ ጦር ጣና መብረቁ ብርጌድ ተቀላቅሏል። በተመሳሳይ በዛሬው ዕለትም አያል ሰው ንጉሥ የሚባል ሚልሻ ከወጀል ከተማና ና ሻምበልቂትነት ከየላም ገጅ ከተማ በመውጣት ፋኖን ተቀላቅለዋል። በተመሳሳይ ጃዊ መተከል አራተኛ ክፍለ ጦርን ስድስት የጠላት ኃይል ሲቀላቀሉ በአጠቃላይ የአብይ አህመድ ሰራዊት የፋኖን ክንድ መቋቋም ሲያቅተው የከዳ ፋኖን እየተቀላቀለ ነው በዚህም በዛሬ ሁለት ብቻ ዘጠኝ የጠላት ኃይል ፋኖን ተቀላቅሏል ሲል የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠናም የተለያዩ የህዝብ ግንኙነት ኃላፊዎቻቸው በኩል ያጋሩት መረጃ ያስረዳል በመላው አማራ ጠላት ኃይልን ስቦ ማስከዳቱ ቀጥሏል። የፋኖ ትግል ከተቀጣጠለ ጀምሮ የብልጽግና አገልጋይ ሰራዊት በተለያዩ አገሪቱ አካባቢዎችና በአማራ የስርአቱ ሰራዊት ሰፍሮ በሚገኝባቸው አካባቢዎች በመክዳት ከፋኖ ጎን በመቀላቀል እና ከስርአቱ ከድተው የብልጽግናውን በር ለማስጠበቅ ከወገኖች ጋር አልወጋም በማለት የስርአቱን ተቋማት የለቀቁ ቁጥራቸው የትየለሌ ነው አለ የአማራ ፋኖ የጎንደር ቀጠና ባወጣው መግለጫ ወደ ትግላችን ሜዳም የተቀላቀሉ ቀላል የሚባለ አይደለም። አሁን በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ብቻ በተለያዩ አካባቢዎች ስቦ ማስገዳቱ ይበልጥ በርትቶ ቀጥሏል ብሏል። የብልጽግናውን ብር አስጠባቂ ኃይልም ከወትሮ በተለየ መንገድ ጀርባው ተገልቦ ታይቷል። የስነልቦና ስብራቱም የሚጠገን አልሆነም። ይልቁንም ነገሮች ሁሉ ከዱጦ ወደ ማጡ እያሻቀበ ነው። ለማንኛውም ስቦ ማስገዳቱ የተለያዩ የተጠኑ ስልቶችን በመጠቀም ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ አምስተኛ ኮር ህዝብ ግንኙነት ኃላፊ ፋኖ አብነት ሞላም አድርሶናል። ውዳማሽ ተመልካቾች ወደ ሀገር ማዶ ተሻግረናል የአሜሪካ ጦር ኢራን ልገባ ነው ማለቱን ተከትሎ የኢራኑ መሪ አሊ ሐሚኒ የሰጡት ማስጠንቀቂያ ዓለምን እያነጋገረ ነው አሜሪካ ጦርነቱን ብትቀላቀል የሀያልነቷ ታሪክ የዛኑ ቀን እያበቃል ብለዋል አሊሃሚኒ የአሜሪካ ጦር ኢራን ሊገባ የሚችልበት እድል እንዳለና ትራምፕ ጦራቸውን ለማስተማራት እየመከሩ ባለበት ወቅት አሊሃሚኒ ትሞክሩትና ወዮላችሁ ሲሉ አስጠንቅቀዋል ትራምፕ አሜሪካ ጦርነቱን ብትቀላቀል የሚሻል ይመስላል ምን ይመስላቸዋል በሚል ለአማካሪዎቻቸው ሀሳብ ያቀረቡ ሲሆን ያም ሆኖ ግን የአሜሪካ ጦር መርከቦች እና ጦር መሳሪያዎችን መካከለኛው ምስራቅ የተጓጓዙ መሆኑን የሚያመላክቱት መረጃዎችን በመውጣት ላይ ናቸው ፕሬዚዳንት ዶናልድ ትራምፕ ከዋናው ጦርነት በፊት ወደ ቃላት ጦርነት የገቡ ሲሆን በዚህም ኢራንን እጅ ስጪ፣ ሰማዩን ተቆጣጥረነዋል፣ የእኛ ጦር መሳሪያ ቴክኖሎጂ ብልጫ አለው ከሚለው ጀምሮ ተከታታይነት ያላቸው መልእክቶችን አሰራጭተዋል። ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለው የማህበራዊ ሚዲያ ትስስር ገጻቸው ላይ አከታትለው ከለቀቋቸው መረጃዎች መካከልም አንደኛው የኢራኑን መንፈሳዊ መሪ አያቶላህ አልሐሜኒ የሚመለከት ነው። አሁን ደግሞ የኢራን ጠቅላይ መሪ አያቶል ሃሊ ካሚኒ ዛሬ በሀገሪቱ የቴሌቪዥን ጣቢያ ባደረጉት ንግግር እንዳሉት በኃይል አሊያም በጉልበት የሚመጣ ጦርነት የሚሆን ሰላም አንቀበልም ብለዋል። አልአረቢያ እንደዘገበው ኢራን በታሪኳ በጉልበት ለመጣ ኃይል እጅ ሰጠት አታውቅም በማለት ፕሬዚዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት ሲሉ ላስተላለፉት መልእክት ምላሽ ሰጥቷል። የኢራንን ታሪክ የሚያውቁ ሰዎች ኢራንን በማስፈራራት ለመጣ ኃይል አንበርክካ እንጂ ተንበርክካ እንደማታውቅ ይረዳሉ ብለዋል ሀሜኒ። በመቀጠልም እስራኤል ከባድ ስህተት ሰርታለች እና መቀጣት አለባት። የአየር ክልላችንን ስለጣሰች እስራኤልን ይቅር አንለም ብለዋል። ስድስት ቀናት የተቆጠረው የኢራንና እስራኤል የሚሳኤልና ከባድ መሳሪያዎች ልውውጥ ከፍተኛ ኪሰራን እያደረሰ ሲሆን በሁለቱም በኩል ከፍተኛ ኪሰራ ተስተናግዷል። ውድ ፋኖ ወዳጅ ቤተሰቦች፣ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ እናመሰግናለን። የዕለቱ መረጃ በዚሁ ተጠናቋል። በሌላኛው የመረጃ ሰዓት በነገ ሁለት እስከምንገናኝ ድረስ ሰላም ሁኑ።